ምሩ እንደዚህ ክፍሏ ውስጥን ያላችሁ በሩ ተከፍቶ ግን ሰውየው ገብቷል። እንዳትጠገኝ እባክህ እባክህ፣ እንዳትጠገኝ ምን እንድትጠገኝ አልፈልግም ተወኝ ሽሽ እያለች ትናገራለች ሳታቋርጥ ከሆነ በኋላ እንድትጠገኝ ከሆነ እገልሃለሁ እገላለሁ ዞር በልልኝ። ወዴት መኳት አንዴች ገብተሻል? እንዴት አድርገሽ ነው? በቀ ይጂ ስቲ ያለም ወደ አልጋው ይወረውራታል። ከረወራትም በኋላ እላዩ ላይ ይሰፍርበታል። ወዲያውኑ በእግሮቿ ወገቧ አካባቢ ስመታው ዞር ሲልላት እንደዚሁ በርጭቆ ታነሳና ጭንቅላቱ ላይ ተሰብሮ ጀመር። ይህን አጋጣሚ ተጠቅማ እየሮጠች ተወጣ ጀመር። በሩ ጋርም ከደረሰች በኋላ በሩ ለምክፈስፍ ሞከር ግን በሩ ዝግ ነው። እጁ ላይ ቁልፍ አለ። ዞር ስትል ታያዋለች። በጣም ክው ትላለች። ለዚህ ጥፋት ሽማ ጠንከር ያለ ጥፋት ነው ያረግሽው። ስለዚህ ቀታሻለሁ ያለ ይጠቀታል። እንደዚሁ ታስልቅና ወዲያውኑም ወደ ኩሽና ታመራለች ቢላ ፍለጋ። እንደዚሁ የታገለች እያለም ወዲያውኑም ልቀቀኝ ብላ እንደዚህ ብላን ታነሳ። ዞር ስትል ግን ሶዩ አዳልጦት መሬት ላይ ወርቋል። እዛውም ጸጥ ይል ጀመር። ከባድ መትነው ጭንቅላቱ ላይ ደረሰበት። የያዘችውን ቢላ ተጥሏለች። ለባለ ሁለት ይሰነጠቃል። ይህን ይጠብ ይሆናል ብላ አላሰበችም ነበር። ወደ ሰውየ ጋር ትጠጋለች። ወዲያውኑም እንደዚሁ የተጠራች ሰውየውን ስምንት እናገራለች። ምንም እንሰማትም። ቀስ ብላ እጇን ዘርግታ ልብ መቶን ታያለች። አንገቱ አካባቢ ሞቷል። በጣም ትደነግጣለች። ሞቷል ወይኔ፣ ስልኬ፣ ስልኬ፣ ስልኬ ትን ያለው እያለች በጣም ቀስ ብላ እዛው ትታው እየሮጠች ወደ ክፍሏ ታመራ ጀመር። ሶፋ ላይ ትፈልጋለች፣ ታጣለች። አልጋ ቤት እንደዚሁ ቻርጅ ላይ እንዳረገችው ተዚላት ና ወዲያውኑ እየሮጠች ስልኩን እንደዚሁ ነቅላ ወዲያውኑ እየተሯሯጠች ስልክ ለመደወል ትሞክራለች። እጇ ግን ምንም እየሰራ አይደለም። በፍርሃት የተነሳ እጇ እየተንቀጠቀጠን ያለው ወዲያውኑ ምንድነው ማድረገውን ለፖሊስ እጅ ለፖሊስ ውስጥ ምን ላድርግ፣ ወይኔ ምን ላድርግ፣ ቆይ እያለች ትደነባበራለች። ነገር ግን ጭንቅላቷ ላይ በመጨረሻ ታይሲን በኪል ጀመረ። ወዲያውኑ እንደዚሁ ስልኳን እንደምንም ተረጋግታ ወደ ታይሲን ተደውል ጀመረ። ወዲያውኑ እንደዚሁ ስልኩ መጥራት ጀምራል። ልክ እንዳነሳውም ሄሎ፣ ሄሎ ታይሲን፣ ሱምሩ ደህና ነሽ? በእናትህ አሁኑን ወደ ቤት ነው አሁኑ እሺ እሺ፣ ደህና ነሽ አይደለ? ግን እመጣለሁ አሁንም፣ ብሎ ካለበት ወዲያውኑ ይነሳ ጀመር። በጣም መጥፎ ነገር ተፈጥሯል፣ በጣም መጥፎ ነገር፣ ችግር ውስጥ ያለሁት፣ ችግር ውስጥ ያለሁት እናንተ እርዳታ ፈልጋለሁ፣ አሁኑ እንድመጣ ፈልጋለሁ እያለች ተናገር ጀመር። እንደዚህ ታይ ሲም ከነው ጋር ቁጭ ብሎ መጠጡን እየጠጣ ነበረ። ወዲያውኑ ግን ወደተባለው ወደ ስምሩ ቤት ያመራ ጀመረ። እንዳሲውም ዞር ብሎ ባይኑ እየ አይቃኝ ስፍራውን ባይኑ እየቃኘ እንደዚሁ ቀጥ ብሎ ያመራ ጀመረ። ወዲያውኑ እንደዚሁ ሽጉጡን አቀባብሎ በኪሱ ይሷል። ወዲያውኑ ወደ ስምሮ ወዳለችበት አካባቢ ጋር እንደዚሁ ይደውል ጀመረ። በሩ መጥራት ይጀምራል። ከውትላለች። ወዲያውኑ እንደዚህ የመግቢያ በር ቁልፉን ስለሰጠችው መግባት ይጀምራል። በሩን እንደዚሁ ትታክላለች። ነገር ግን እጁ ላይ ቁልፉ እንዳላት ዚላት ና ወደ ሰውየው ወደ መቶ አካባቢ ጋር ሄደና ቀስ ብላ ወዲያውኑ እንደምን ብላ እጇ የተንቀጠቀጠ ገና ለገና የሞተው ሰው ይዘኛል ያለች ቁልፉን ከኪሱ ታወጣ ጀመር። ከወጣችን በኋላ ወዲያውኑም እንደዚሁ ቀጥ ብላ በሩን ጋ ታይና ታይሲን መሆኑን ካረጋገጠች በኋላ በሩን ተከፍተው ጀመር። ወዲያውኑ ተከፈተ ታይሲን ይቀፋል ሱምሩ ታይሰን ታይሰን፣ በጣም ትልቅ ቆይ፣ ዝም በይ፣ ዝም በይ፣ ምንድነው የተፈጠረው? ቆይ ተረጋጊ፣ ውስጥ አስረችኝ። ቆይ ተረጋጊ፣ ቆይ ተረጋጊ፣ ድምጽሽን ቀንሽ እያለች እየሮጠች ወደ ውስጥ ገባለች። ኩሻም እንደዚሁ ሳሎን የተፈጠረው ነገር ባይን ይቀኛል መቶንም ሰው ያይጀመር። እሱ ሊደፍር ይሞክር ነበር ከዛ በኋላ እኔ የታገልኩት እያለ ከላይኛው ክፍል ወደዚህ እየተሯሯጥኩ መጣሁ። ከዛ በኋላ ቢላ ይዤ ለማስፈራረስ ሞክር፣ ድንገት በቃ አዳለጠውና ወደቀ፣ ከዛም እንደዚህ ሆነ እያለች ታወራ ጀመረ። በጣም ተደናግጦ አነናዳል። ምን የነሱ ንኩ ሰክሮም ነበረ ደግሞ። አሁን ምን ላደርግ ነው? ግራ ገብቶኛል። እጄን ለፖሊስ መስጠት አለብኝ። እንደዛ ነው አይደለም? ግራ ተጋብቻለሁ። እንዴት እንደዚህ አይነት ሰው ይሆናል ብዬ እገምታለሁ ይሄ ሰውዬ እያለች ታውራ ጀመረ። ወዲያውም እንደዚህ እሷን ለማረጋጋት ታይሲን ይሞክራል። ነገሩን ማንም ሰው ሳይደርስ ራሱ ለማጽዳት ያስባል። ቆይ ቆይ ተረጋጊ ተረጋጊ፣ ለታይሰን ለፖሊስ መደወል አለብኝ፣ ለፖሊስ መደወል አለብኝ እያለች ስምሮ ሳታቋርጥ ታወራለች። ይህን ነገር ይህን ነገር እንዴትም ብዬ ላልፎ አልችልም። መቀጣት ካለብኝ እንቀጣል። ቆይ ተረጋጊ እያለች ሆን ይዘታል። ምንም የምረጋጋው ነገር የለም። በቃ መቼም ለፖሊስ መስጠት አለብኝ፣ አሁ እንደዛ መሆን ያለበት ብላ እየሮጠች ትሄዳለች። ወዲያውኑም ታይሰን ምንድን ነው የምለው? ቆይ አሁን እያለች ብር ብሩን፣ የወጣውን ነገሮች ቃል ታወራ ጀመረ። ቁጥ ቁጥር ቆይ ቆይ ቆይ፣ እንዳዳቡ ተረጋጊ እያልኩሽ ነው ያለሁት። ራሴን ለፖሊስ እጄ መስጠት አለብኝ። አአ ተረጋጊ ምን ሆነሻል? ምን ሆነሻል ታይሲን? ቆይ ምንድን ነው እያልኩ፣ ስምሩ፣ ተረጋጊ እያልኩ ነው ያለሁት። የአንዳንዱ ነገሮች እስቲ አስቢው። ጊዜ እስር ቤት ሙሉ እድሜሽን ሙሉ ልጨሪሽ ነው። ማን እዚህ ነበር? አንቺ እነሱ ናቸው። ሌላ ማንም ሰው የለም። ስለዚህ አሁን መጠንቀቅ አለብኝ። ስምሩ፣ እኔ እያንዳንዱ ነገሮችን አስተካክሏለሁ። ይሄ ከባድ ነገር ነው። በብዛት ደግሞ ሰሚ ሲሰማ ምን ሊፈጠር ይመስልሻል እጁ ላይ ነው የምትወርቂው እጁ ላይ ይህን አጋጣሚ ተጠቅሞ እሱ ፍርድ ቤት ፖሊስ አቁሙ ነው የሚታከልሽ ገባሽ አይደለ ተረጋጊ እያልኩሽ ነው ያለሁት ስለዚህ ሁሉ ነገሮችን እኔ እጨርሷለሁ ማንም ሰው መስማት የለበትም ይህን ሰውዬ በመጨረሻ ማን እንደገድለው ማንም ሰው ማያቅ የለም ከኔና አንቺ ከኔና ከአንቺ በስተቀር ስለዚህ ምንም አይነት ጠበቃ ምንም ነገሮች ምንም አያስፈልግም ስለዚህ በመጨረሻም ሰውዬውን ከዚህ እናስወግዳለን። ቤተሰቡም እንደነበረ አድርገን እንመልሷለን። ገባሽ አደለም? ምንም ነገሮች እንደዚህ እንዲፈጠሩ አናስመስልም። ሰውም እንዲታይብን እንዲነቃብን አናደርግም። ገባሽ አደለም? ሕይወትሽ እንደዚህ እንዲመሰቃቀል አልፈልግም። ስለዚህ ሁሉ ነገሮችን እኔ እጨርሰዋለሁ። አንቺ እንድትረጋጊ ነው ፈልጎ ያለ። እንደዚሁ ያስማማት ጀመር። እሷ አከውላለች ካፉ የሚወጣው ነገር ግራ ተጋብታለች። በአሁን ሰዓት ምን መወሰን እንዳለባት ራሱ ራሱም ጠቀም እሺ፣ ተረ ሰማሽኝ አይደለ? አ ወደ ቀልብሽ ተመለሺ፣ ተረጋጊ እያልኩሽ ነው ያለሁት። እያለም በእጁ ይዟት እንደዚሁ ነው ያረጋጋት ጀመረ። ወዲያውኑ ተረጋጊ፣ አሁን ሁሉ ነገሮችን ጨርሻለሁ። ቆይ ስልኩ የታለ ብሎ ስልኩ እንደዚህ ጃኬቱ አካባቢ ጋር እንደዚህ ይፈልጋል፣ ያገኘዋል። እሺ፣ ሌላ ምንም አይደለም። ስልኩ ደግሞ እዚህ የለም። ሰው ባሪ እየተንኳኳ ነው። ማን መጥቶ ነው? ቆይ ተረጋጊ፣ ተረጋጊ እያለ ይነግራት፣ ተረጋጊ፣ ሽሽሽ፣ ተረጋጊ፣ እኔ ነገሮችን ጨርሷለሁ። እያለም ይናገርና ሽቁጡ እንደዚህ ያስተካክሎ ወደ በሩ ጋር ይሄዳል። በርጋ ግን የቆመው እንደዚህ ምሁ ነበር። በሩን ከፍተዋል ወዲያውኑ ታይሲ ነው ያሁን። ታይሲን ምን ትሰራለህ ወንድሜ እዚህ እያለ ይናገረው ጀመር። ናግባ፣ ናግባ ኑ ናግባ፣ ታስፈልገኛለህ። ናቶል በል ናግባ፣ ናቶል በል እያለ ይነግረው ጀመር። ወዲያውኑ ይገባል፣ በሩም ይቆልፈዋል። ወዲያውኑ ወደ ሳሎን ያመራ ጀመር። እናትየው ያ ጀመር። ወዲያውኑ የሞተ ሰው እንደሱ ያ ጀመር። ወዲያውኑ ከው ማለት ይጀምራል። እንደዚሁ ነው አይነኗን ያህታል። እኔ አላደረግኩትም፣ እኔ አላደረኩትም፣ ራሱ ነው እንደዚህ። እኔ ሊጎዳ ፈልጎ ነበር ራሱ ወድቆ ነው፣ እኔ እንደዚህ አላረኩም ብላ ደጋግማ ተናገራለች። ታይስን ባይኑ ይነግሯል። ራሱ እኔ ለታይስን ነገሩ ያለው እጄን ለፖሊሶች መስጠት አለብኝ፣ እሱ አይሁንም ብሎኝ ነው እያለች ትናገር ጀመረ። ኑ ምን ማድረግ አለብኝ እባክህ? እያለች ተጠይቆ ጀመረ። ማውራው ቃል ምንም አታምነኝም እያለች ደጋፊ መታይከ ጀመር። ምንም አይነት ነገር አላምንሽም፣ ግን አሁን ነገር ሰው ሳይነቃ ማጥፋት አለብን እያለም እንደዚሁ ይናገር ጀመረ። ወዲያውኑ ከታይሲን ጋር የስማማ ጀመር። እሺ አሁን ሁሉ ነገሮች እናስራ። ምንድናደረግ ትፈልጋለህ ወንድሜ? እያለም ይናገረው ጀመር። ወዲያውኑ አይን ላይን ይታያሉ። ስምሮ ግራ ተጋባለች። እርስ በርስ ይፋጠጣሉ። በመጨረሻም ሰውየውን እንደዚሁ ለመጠቅለቂያ ጋቢ የሚመስል ነገር ከላይ ይወስዷታል። ካሜራ አለ እዚህ? የለም፣ አይሰራም ረጅም ጊዜ ይሆናል። እሺ፣ ሲገባ የሚያሳይ የኮሪደር ካሜራ አለ? የለም፣ የለም፣ ምንም ነገር የለም። እሺ፣ እንደዛ ከሆነ ቆንጆ፣ ብሎም ወዲያውኑም ይወጣ ጀመር። ሰውየውንም እንደዚሁ ይጠቀልሉት ጀመር። ከጠቀለሉትም በኋላ ወዲያውኑም እንደዚሁም በሩን መኪናው ካዞረለት በኋላ የመኪና ኮፉን ይከፍትና እንደዚሁ ከሁለት ይዘውት ወደ መኪናው ሰውየውን ያስገቡት ጀምረ። በመጨረሻ መኪናው ላይ ይጭኑታል። በሩንም እንደዚሁ ይዘጉት ጀምረ። አሁን ሁሉ ነገር አብቅቷል፣ ሁሉ ነገር አብቅቷል እያሉ እያወሩ ያለ እንደ ድንገት አንድ ሰው ከጀርባቸው ይመጣል። ሰላም፣ እንዴት ናችሁ? ምን የማግዛችሁ ነገር አለ? ወዴት እየሄዳችሁ ነው? እያለ ይጠይቃቸው ጀምር። አይ አይ አይ ምንም አይደለም። ይኸው ነገር ቦታ ፈልገን ነበረ፣ ያው አንድ ሰው ቤት ጠፍቶብን እሱን እየፈለግን ነበረ። ምን አይነት ብሎክ ነው? ብሎክ ንገረኝ፣ እኔ ያውቀዋለሁ። ብሎክ ሲ። ብሎክ ሲማ እዛ እኮ ነው፣ እዛ ነው። እኔ እኮ ነግሬው ነበር፣ አልሰማ ብለኝ ነው። በጣም ስለሚመሳሰል ለዛ ግራ ተጋብተን። እሺ እናመሰግናለን፣ እያለም ይናገርና ወደ መኪናው እንደዚሁ ይገባል። ሶየውም ወደ ቤቱ ይመለሳል። ማንም ሰው ሳይጠረጥር ከቦታው ሬሳውን ይዞ በመኪና ይሰወሩ ጀመር። አሁን ምንድን ነው የምናደርገው? አላቅም አላቅም፣ በቃ እሱ ብሎ ደወለችልኝ። ይህ ነገር ማረጋጋት ስላለብኝ ያረጋኮት። እሷ ምንም አላደረገችም። ያ ሰውዬ ነው የእሱ ጥፋት ነው። እሱ እንደዚህ ቢያደርግ ኖሮ ይህ ሁሉ ነገር አይፈጠሩም ነበር። እሻ ምን እናደርግ ነው? በቃ ሰውዬውን ቀብረን አለን ወደ አንድ ቦታ ወስደን እያለ ነው እናገረው ጀመር። ታይሲን እንደ ሲውም ለኖ ኖ በሀሳቡ ይስማማል። መኪናውን ያበርና ወደ ጫካ ወደ ሰው ወደሌለበት ይወስድ የወስድ ጀመረም። እዚጋ አቁሞ እያለ ወደ አንድ ቦታ እንደዚሁ ያስቆሙ ጀምር። ወዲያውኑ ኮፈኑን ይከፍቱና እንደዚሁ አካፋ፣ ዶማ ይሰው የወጡ ጀመር። ከወጡም በኋላ እንደዚሁ መቆፈራቸውን ሲቀጥሉ ቆይ ቆይ ወንድሜ እኔ ያደረጓሉ እኔ የጀምሩ ልምዱ አለኝ እያለም ይናገር ጀመር። ወዲያውኑ እንደሲሁ መቆፈር ይጀምራል ነው እንደ አንደሱ ቆሞ ሁሉ ነገሮችን ማየት ይጀምራል። በሌላ በኩል ቤት ውስጥ ያለችው ሱምሩ ደግሞ እንደዚሁ ነገሮችን ማጸዳዳት፣ መጠጦችን ምንም አይነት ነገሮች ሳይገኙ እንዳለ ነገሮችን ታጸዳዳ ጀመረ። ወዲያውኑ ጉልጓሩ ተቆፍሮ አልቋል። ወዲያውኑ እሺ፣ አሁን ጫነው፣ ወደ ውስጥነት ገጠተው እያሉ፣ ወዲያውኑ መኪናውን እንደዚህ ከፍቶ ሰውየው ነሬሳ ሊያወጣ ሲለ ዞር ሲልያል፣ ቆይ ቆይ፣ ሰው እየመጣ ነው፣ ሰው እየመጣ መኪና ነው፣ ቶሎ በል! እሺ፣ እሺ፣ አካፋና ደሞ ጫ ነው፣ ጫ ነው ወዲያውኑም የጨኖና እንደዚሁም ወደ እየተሯሯጡ ወደ መኪና ይቀርሉ። ከቦታውም ወዲያውኑ እንደዚሁ ሬሳውን ሳይቀብሩት እየተሯሯጡ ይላሉ። አንድ ቱሪስት ወዲያውኑ ወደ ቦታው ጋር ደርሰዋሉ። ከመኪናው የወርዱ ጀመር። ምንድን ነው እዚያ የተፈጠር ያለው ምንድን ያየሽው? እያሉ ይነጋገሩ ጀመር። ፈጣሪ ሆይ ምንድን የቁፋሩ? እያሉ ሰዎቹ እንደዚሁ እርስ በርስ የተያዩ ጀመረ። በሌላ በኩል ደግሞ እንደዚሁ ስምሩ ቤቱን እያጸዳዳች ነው ያለው። እንደዚሁ የፈሰሰውን ደም በጨርግ እያረገች እንደዚሁ ትጠርግ ጀምራ። በሌላ በኩል ደግሞ እንደዚሁ ነውና ታይሲን ወደ አንድ ቦታ ደርሰው እንደዚሁ እየቆፈሩ ነው ያሉት። ቆፈሩም በኋላ ወዲያውኑ እዚህ ቦታ ግን ማንም ሳይነቃ ቢያስባል ያፋፋ ምንም ሳይደቅም፣ ናይስ ናይስ እያሉ እንደዚሁ ሬሳውን የተሸፈነውን ይውዙትና ወዲያውኑ ወደ ወርጓድ ውስጥ ይወረውሩት ጀመር። ከታታቱም በኋላ አካፋቸውን ይዘው አፈሩን መመለስ ይጀምራሉ። ግራ ተጋብተዋል። ወዲያውኑ ወንድሜ ቆይም ምን እናደርግ ነው? እሺ በመጨረሻ እንደዚህ ጨረስን ማለት ነው እያለም ይናገረው ጀመር። ታሲን ግራ ተጋብቷል። እኔ ያው ምን እንደማድረግ ግራ ተጋብቻለሁ። እንደዚህ ነገሮች ይፈጠራሉ እያላከም ኖ እያለ ይነግሯል ወንድም ቆይ ያቺ ሴት ቆይ፣ እንደዚህ ከሆነ ይቺ ይናገራል። አይ ቆይ ቆይ ቆይ ቆይ ቆይ፣ አይ ቆይ፣ ያሉ ና ና ና፣ አሁን ነገሮችን እንደዚህ ማረጋጋት እንዳለብን ነገሮች በቶሎ ሊቀየሩ ይችላሉ። ስለዚህ አሁን ተረጋጋና ምለናል እያለ ይናገሮች። በር አካፋውን ይዝና አፈሩን አንደስየው ይመልሱ ጀመረ ከቀናት በኋላ እንደዚህ እስር ቤት በመጨረሻ ሁሉ ነገር ተሰውሮ እንደዚሁ ሰምሮና እንደዚሁ በመጨረሻም ኑ ተቃቅፏ ኑ በደስታ እያበዱ ያሉት እንደዚሁ እናትነቷን አምሎ ተቀብሏል። ግንባሯን ይሰማታል። የኔ ቆንጆ እናት አይዞሽ ያለም እንደዚሁ ለማረጋጋት ይሞክር ጀመረ። በሌላ በኩል እስር ቤት በርጋ ቆሞ እንደዚህ የጠበቁ ያሉ መሌክ ቦርሶቿን ይዛ እየወጣች ያለችው በፖሊስ ታቸዋል። ወዲያውኑ የሚፈራረመውን ነገር ብጋ ፈርማ ከጨረሰች መውጣት ትችላለች፣ ብለውም ይነግሯቸው፣ ወዲያውኑ በሩ ይከፈትላታል። በሩ እንደተከፈተ መጀመሪያ ላይ ወንድሟ፣ እናቷ አይሴን ቆሟሉ። እንደተያዩ በደስታ ይዋጣሉ። በፈገግታ እንደዚሁ እየሮጠች ወጣና እንደዚሁም ታክፈው ጭምር ወንድሟን ዳቀፈችው። ወዲያውኑ ወደ እናቷም ትቀጥላለች። ጃን እንደዚሁ ከመኪና ወርዶና ራቅ ብሎ ሁሉ ነገር ተደብቆ ማየቱን ይቀጥላል።

በጣም ነው መወደሽ፣ እያለች ታክፋት ጀመር። ታይሲን ለብቻው ቆሟል። ምርዱ ሊገኝ እንዳይል ነው። በዚህ ከቆያችሁ የምትላቀቁ አይመስሉም ወደ መኪናው ነግባ፣ እያነ ይናገሩ ጀመረ። ወዲያውኑ እንደዚሁም እሷንም ታክፋውና እሺ ንጓ ወደ መኪናው እያሉ እየተሯሯቸው በመጨረሻ ወደ መኪናው ይገባ ጀመረ። እንደዚሁ ራቅ ብሎ ግን እያየን ያለው እንደዚሁ ጃሃን፣ ሁሉ ነገር የተሳሳሙ እንደዚሁ ወደ መኪናው መግባታቸውን ይቀጥላሉ። መኪና ውስጥም ከገባች በኋላ በመጨረሻ ሜሊክ እንደዚሁም ዞር እያለች እያለ ተደብቆ የቀመውን ጃሃን ታየው ጀመረ። ሁለቱም እርስ በርስ ይፋጠጣሉ። ልክ እንዳየችው በአይኗ ትፈዛለች። ሄዳ ከንፈሩን ሳሚ ሳሚ ይለዋታል። ወዲያውኑ ግን እንደምንም ብላ መስታወቱን የመኪናውን ትዘጋ ጀመረ። እንደዚሁም ዘግታ መኪናው ዞሮ ይሄድ ጀመረ። በመጨረሻም እንደዚህ ጃሃን የሁሉ ነገር ካየ በኋላ በረጅሙ እየተነፈሰ ወዲያውኑ ለአንዴና ለመጨረሻ ጊዜ መኪናውን ይነዳና ወደ ተራራማ ቦታ ይሄድ ጀመረ። ወደ ዩቲዩብ ቻናል ቸው ቤተሰቦች ስለዛሬ ቪዲዮ ጅላችሁ መጣዎችን ትመስል ነበር። በቀጣይ ምን ይፈጠር ሚሉትና ሌሎችም አጓጊ በርካታ የሆኑትን ትይንቶች እዥላችሁ ከተፍም ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ፣ ቪዲዮ ደግሞ እስካል ላይክ አላርጋችሁ ቪዲዮን ላይክ አድርጋችሁ እንድጨርሱ በተትና እየጠየቋችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ ያልኩ ቻው።